የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግር የጸለየ አቡነ ተክልዬ አሉ። በአናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። በአናቱ ተተክሎ የጸለየ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይማ ቀላል ናት። መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። አክሮባት ይችሉ ነበር ከመሆናቸው በፊት ሰላም ሰላም ኢትዮጵያውያን፣ በሀገር ቤትም በውጭም ያላችሁ። እንግዲህ አዲስ አማኝ ከጳጳስ ይፈልጣል እንደሚባለው ሁሉ አዲሱ አማኝ ቲክቶከር ይዞ ሚማኛ መጫወት ይዞ መጥቷል። እንግዲህ ጴንጤ የመሆን ሆነ ፕሮሰንታት መሆን ኮርቶር ስሙ ለዛ እንደተረከበት በስድብ የታወቁ የሚመስላችሁ መሃይሞች፣ ሰገጤዎች ቅዱሳንን በመሳደብ ጻድቃንን ሰማዕታት፣ ደናግልን በመሳደብ እነሱ የከበቡ የተወደዱ ያም የሚመስላቸው አንዱ ደግሞ የወንድ አልጫ፣ እንደ ወንድ ማውራት የማይችል እንደ ወንድ ኮራ የማይል የሆነ የወንድ አልጫ ነገር። ትንሽ ወንደ ወንድ ብትሆን ነው። የሆነ ወንድ ሀገር ነገር ነው ሁሉ ንግግር ሁሉ የማይጥም ሰገቴ አራዳ ነኝ ትላለህ፣ ግን አራዳ መንደር የሌለህበት አውቃለሁ። ትላለህ ምንም የማታውቅ መሃይም አንተ ነህ። በአንታት በዚህ በሸተተ አፍህ፣ በጥላቻ አፍህ አንተ ነህ። እንደው ጻድቁን ተክለ ሃይማኖትን ለመተቸት፣ ክርስቶስ ሰምራን ለመተቸት፣ እንደው እነ አርሴማን ለመተቸት፣ ቅዱሳንን ለመተቸት አንተ አፍህ ከስድብ ሆድህ ከበርገር ያልወጣ እንደ ሀያ ስትበላ ውለ ስትበላ የምታደር አሳማ ደግሞ አንተ ከነዚህ ቅዱሳን አባቶቻችን ጋር ምን ያገናኛል? እነዚህ ቅዱሳን አባቶቻችን እኮ በጽሞና በጸሎት ተወስነው፣ በፈሪያ እግዚአብሔር ተቆጥበው፣ ለሰው ልጅ ድነትን ሲለምኑ ሲማልዱ ሲወቁ ሲነሱ በበርሃው በገደሉ ድንጋይ ተንጠረሰው አፈር ለሰው ጫካ ለጫካ ሲጸልዩ የነበሩ አባቶቻችን ላይ አፍህን የምትከፍትበት ሞራል አለህ? አንተ ለምሳሌ እንኳን ከጻድጎ ከአባታችን ከተክለ ሃይማኖት ጋር ይቅርና አንተ እኔ ጋር የሚያወዳደር ስብእና አለህ? አንተ እንዳንድ ኦርቶዶክስ አማኝ እንደው የምትወዳደርበት ሞራል አለህ? እና በምን ድፍረትህ ነው ወይስ ሰዎቹ ተሳድበው ታዋቂነትን አገኙ መስሎከ አንተ አዋቂነትን የምታገኝ መስሎህ ከሆነ አትንጃቸው። ኦርቶዶክሳውያን በሙሉ ሀገር ቤትም በውጭም ያለው ኦርቶዶክሳውያን አንተን ትፍ ብለን እንደ ቆሻሻ፣ እንደ ሬሳ አይተናሃል። ማንም ስለ አንተ ደንታ የለውም። ማንም ኢትዮጵያዊ ስለ አንተ ደንታ የለውም። አንተ ግን የተረሳህ እየመሰለህ አስታውሱ እያልክ ለመጋገድ እየሞከርክ ካልሆነ በስተቀር አንተ አሁን በየትኛው አይምሮህ፣ ይሄ የደነዘዘ ጭንቅላትህ በየትኛው ነው አንተን ነው ቅዱሳኖች ምት። ለምን አቅምህን አታውቅም? ለምን ስለ አለማዊ ስለ ዳል ስለ ቄጥ ስለ ወዘት ብታወራ ነው የሚያምረበት። እዛ ላይ ነው የምናይ ብዙ ጊዜ እንደው ከሴቶቹ ቄጥ ለቄጥ ከሴቶቹ ስር ለስር ስተር ነው የምናወቅ። ለምን በዛው አትቀጥልም? የሚያዋጣ እሱ ነው። ከርስን የምትሞላበት እሱ ነው። ቅዱሳን እንደመሳደር ግን የምትከብርበት ነገር የለም። የምትነግስበት የምትነቅስበት፣ ትዋረዳለህ። ውርደትን እንጂ ሰላምን አታገኝ።